የራሳቸውን መጅሊስ እና መስጂድ በሰላም ተነጋግረው የማይለይ ከሆነ ከፍተኛ ልክ ሊፈጠር ይችላል የሚል አማርኛ ነው ፖስት ያደረገው። አሁን እኔ ሰው በዚህ ልክ ይጀዝባል። በዚህ ልክ በዚህ ልክ ገብቶ እዚህ ጋር በቪዲዮ የሚከፍተው እንዲ እኒውና እናውራበት። ትንሽ እንደዚህ አይነት ውዳቂ ሰው ነው ለእንደዚህ አይነት ቆሻሻ ሰው ነው እንትን የሆኑት ማለት የተመቻችሁት እንደፈለገ እንዲሆን እሱ ዓላማውን እንዲያስፈጽም እንዲጫወትባቸው እንደዚህ ብሎ ሲያወራ ሙስሊምን መከፋፈል አለበት ብሎ ሲያወራ ራሱ ክርስቲያን አንድ መሆን ስላለበት አይደለም፣ ክርስቲያን አንድ እንዲሆን አይደለም። በዛም የሚጠቀመው ነገር ስላለ ነው። ሙስሊሞችን ስትሳደብላቸው ሚረኩ ደስ የሚላቸው ክርስቲያኖች ስላሉ ነው። ምንም እውቀት የላቸው ሙስሊምን ስታጣድፍ ስትሳደብ ደስ የሚላቸው ሰዎች ክርስቲያኖች ስላሉ ለእነሱ ለማስደሰት እነሱ በማስደሰት ውስጥ ደግሞ የሱ ጥቅም ስላለ ነው። አልችልም እኮ ቴሌግራም ያለው በዚህ ስልክ ነው፣ መግባት አልችልም። እኔ ቴሌግራሜ ላይ በገባሁበት ስልከኝ ነው። በሁለተኛው ስልኬ እንትን አላደረግኩትም ቴሌግራም በራስ በራስ በሚታወቅ አካውንት ቴሌግራሙ ላይ ጆይን በላይ የገባሁ እኔን ነው። እኔ እዛ ነኝ አለው። እዛ እኮ እኔ እምቢ አለኝ እምቢ አለኝ። እኔ እዛ ነኝ ታግጄ ይሆናል። አንዳችሁ እስኪ ከሁለት ስልክ ያላችሁ ራያን ተፈትልል ሊንኩን የሚልክልኝ በጣም ሊንኩ መቻል መላክ የሚችል ሰው አለ። ሆነ በንጽጽር ሲያቅታቸው፣ በእውቀት ሲያቅታቸው፣ በትምህርት ሲያቅታቸው፣ በብቃት ሲያቅታቸው፣ ምንድን ነው በዚህ ልክ ክፋት?

አኬ፣ አኬ ነው። አኬ ነው። አኬ ነው። አኬ ነው። ይሄ አኬ ነው። አኬ ምን ሆነህ ነው? በቃ ውረድ፣ ውረድ። አኬ ተሸንፋል። አኬ ውረድ። አኬ ተሸንፈዋል። ጓደኛው አኬ ነው። አፍንጫውን አፍኖ እንትን ይላል። ክፈተው፣ አዎ ክፈተው። ሬይነር ድምፅን ክፈተው። ጋምቢያ ምስ ዳውድ ማሳፈሪ ድርጊቱ በወሃቢያ ቡድን እየቀጠለ ይገኛል። በዛ ብሎ ጁምዓ ሰላት ከሰገድም በኋላ አትወጡም በማለት ማለት በሩ ዘግተው ትልቅ ሽማግሌዎችን ወጣቶችን ባሉበት ሁኔታ ቀጥቅጠውናል ደብድበውናል። ማን ወሃብዮ ብድብ የመሪዎቻችንን ደግሞ አልተከትልንም መውሊድ ያወጣን በማለት ረብሻ እያስነሱ ይገኛሉ። ይህም ቪዲዮ ለሚመለከተው ሁላችሁ ክፍሊን ክሊፕ ውስጥ ያድርጋችሁ አድርሱልን። በጉሩ አንቢያ መስጂድ አሁንም አሳፋሪ ድርጊቱ በውሃብያ ቡ እየቀጠለ ይገኛል። በዛሩ ልጅ ሶላት ከሰገድም በኋላ አቱም በማለት በሩ ዘግተው ትልልቅ ሽማግሌዎችን ወጣቶችን ባሉበት ሁኔታ ቀጥቅጠውናል ደብድበውናል። ማን ውሃብዮ ብድብ ቻችንም ደግሞ አልተከትሉን መውሪዳ ወጣን በማለት ያዘው። የተሳሳተው ልጁን የወለደ አባት ነው። የተሳሳተው አንዴ ተረጋጋ እስኪ። የተሳሳተው የልጁ አባት ነው። ልጁ ማደግ አልነበረበትም። በህፃንነቱ መገንደስ ነበረበት። ትርጉም የለውም። እንደዚህ አይነት ትርፍ ልጅ መወለድ የለበትም። ራሱ ሲያስጠላ ራሱ አሁን እንደዚህ ብሎ በማለቱ ጠጅቱ ብሬ ምንድን ነው ያደረገችው? ጽሁፉን አስነብበን አሁን ይነበባል። እንድታነቡ ነው ወይስ ለአንብብላችሁ? እንትን አርገው አንብበው አንብበው እንዴ ላለ ጽንፈኛ የዋቢያ ክህ ጽንፈኛ የዋህቢያ ክህ ነባሩን ሙስሊም ይረበደብና ይገደለ ከመስጂድ ጋር ይገኛል። በአፋጣኝ ሁለት የእምነት ቡድኖች የራሳቸውን መጅሊስ እና መስጂድ በሰላም ተነጋግሮ የሙሃይለ ከሆነ ከፍተኛ አልቂት ሊፈጠር ይችላል። ይህ እንዳየው በአስቸኳይ ሰምነት በስምምነት መስጂድ ካፈላሉ የራሳቸው መጅሊስ ያቋቁሙ አስቀምኩ። ሬይነር በጣም የሚያሳዝነው ነገር ምንድን ነው በእንዝላልነት የምትለቀው ሶሻል ሚዲያ ላይ የምትለቀው ነገር ማንንም ሰው ይነሳና የራሱ ዓላማ ማስፈጸሚያ ነው የሚያደርገው ስለዚህ ሰው መንቃት ነው መቻል ያለበት እነዚህ ሰዎች እኮ እኛ የንጽጽር ቁንጮ ትልልቅ አስተማሪ ሰዎች ነን ብለው ራሳቸውን የሚቆጥሩ በእርግጥ እንደዛ ባይሆኑ እነሱ ማለት ነው ምንድን ነው የሚለቃቅሙት አንዳንድ ምንም የማያውቁ ሰዎች የሚሳሳቱትን ስህተት እየለቃቀሙ ነው ለራሳቸው ጥቅም የሚያውሉት ስለዚህ ሰው መማር አለበት። ሰው መጠንቀቅ አለበት። ሰው ያወራውን ያደረገውን፣ የቱ ጋ ነው ያደረገው? ለምንድን ነው ያደረገው? ከማን ጋ ነው ያደረገው? ፖስት ስታደርግ፣ ሪከርድ ስታደርገው፣ ስታወራ፣ ሼር ስታደርግ፣ የቱ ጋ ነው እያደረግክ ያለው? ከዛ በኋላ የሚፈጠረውን ነገር ምንድን ነው? ባወራ ምን ይፈጠራል? ይሄ ማውራው ከማን ጋር ነው ማውራት ያለብኝ? የሚለውን ለይተው የማያውቁ ሰዎች በሚያደርጉት በሚሳሳቱት ስህተት አንዳንድ ሰዎች ይመጡና አሁን ምን አገናኙ መጅሊሱ መከፋፈል አለበት፣ የየራሳቸው መስጊድ መለየት አለባቸው። ፕሮቴስታንትና ጴንጤ አይደሉም። እነሱ አይከፋፍሉትም። የሚመለከው አንድ አምላክ እስከሆነ ድረስ የሚከተሉት ነቢዩ መሐመድ እስከሆነ ድረስ የሚከፋፈል መጅልስም የሚከፋፈል መስጊድም የለም። እነሱ ፕሮቴስታንትና ካቶሊክ አይደሉም። ፕሮቴስታንትና ኦርቶዶክስ አይደሉም። እነሱ ተሐድሳውያን አይደሉም እኮ እነሱ ጴንጤ አይደሉም። እነሱ ኢንታሪያን ክርስቲያን አይደሉም። ለምንድነው ቤተክርስቲያኖች ምንድን ነው መስጊድን የሚከፋፍሉት? አንድ አምላክን ለማምለክ ለምንድን ነው መስጊድ የሚከፈለው? አይከፈልም። እየጨስ ከትኖራታለህ እንጂ አይከፈልም። አምልኮ የሚፈጸመው ለአንድ አምላክ እስከሆነ ድረስ አንድ መስጊድ ውስጥ ነው አምልኮ የሚፈጸመው። ይሄ ደግሞ በየቦታው የሚፈጠር ችግር ነው። ትምህርት ቤት የሚፈጠር ችግር እኮ ነው። ቤት ውስጥ የሚፈጠር ችግር እኮ ነው። አንዳንድ ደናቁርት ሰዎች መጥተው ፖስት ስላደረጉ አንስተህ መጥተህ ዓላማዬን በዚህ ላስፈጽም ይችላሉ ብለህ የምታስብ ከሆነ አንተ ደንቆሮ ነህ። ምንም የምታውቀው ነገር የለም። እነዚህ ሰዎች ተመልሰው እኔን ምን ይሉኛል እንኳን አትልም። እነዚህ ሰዎች ተመልሰው አንተ ምናባህ ገባህ ይሉኛል ብለህ እንኳን አታስብም። አንተ ደንቆሮ ነህ። ምንም የምታውቀው ነገር የለም። እናንተ ምርስ በራሳችሁ መስማማት ተቀራርቦ መወያየት፣ በፍቅር መቀራረብ፣ ችግር ካለ ችግሩን መፍታት፣ ሶሻል ሚዲያ ላይ የሚወጣ ፖስት የሚደረግ ለይቶ ማወቅ፣ ትልልቅ ሰዎችን ማክበር የሚባለውን ነገር ነው እንዴ! ትኩረት የሚፈልጉ ሰዎችን እየተከተልክ ማስተካከልም በጣም ከባድ ነው። ለማንኛውም ሰውየው ይሄ ነው ስራው። እኔ በቃኛል፣ በቃ ጨርሻለሁ።